የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት የፕላን መሠረተ ልማት እና የመንግስት ሀብት ቁጥጥር ቋሚ ኮሚቴ በክልል በሚገኙ የተለያዩ ዞኖችና ወረዳዎች መንግስት ተቋማትን የ2017 ዓ ም የስራ እቅድ አፈጻጸምን በተመለከተ ግምገማ አካሂዷል። ቋሚ ኮሚቴው ምልከታ ከሚያደርግባቸው ጉዳዮች አንዱ የሰንበት ገበያ ነው። ከሰንበት እስከ ሰንበት በሚል መሬ በማዕከላዊ ኢትዮጵያ ክልል የኑሮ ውድነትን ለማረጋጋት እየተከናወነ ያለውን ስራ ቋሚ ኮሚቴው በጠንባሮ ልዩ ወረዳ ተገኝቶ ተመልክቷል። የደቡብ ሬዲዮና ቴሌቪዥን ድርጅት በልዩ ወረዳው ተገኝቶ ካነጋገራቸው የሰንበት እስከ ሰንበት ገበያ ነጋዴዎች መካከል ወጣት ተስፋ ያለማየው የተለያዩ አትክልትና ፍራፍሬዎችን ለሸማቹ በቅናሽ እያቀረብን ቢሆንም ከቦታ ምቹነት ጋር ተያይዞ ችግር አለብን ሲል ተናግሯል። እዚህ ለቦታ አልተመቸንም እንጂ ቦታ ቢመች ፊት ለፊት ቢሆን ሌላ ቦታ ቢሆን ሰው ይገዛል። አስር ብር አይደለም አምስት ብር ቅናሽ ቢኖርም ሰው ይመጣል። ስለዚህ እየመጣ ያለ አንዳንዴ ቦታው ከዚህ በፊትም ብዙንም እንትን ሰው አይመጣም እየመጣው እያለ ደግሞ እነሱንም አንዳንድ አንድ ሱካሮች የሆነ ስኳር ነገር ከገባ አንድ ሸራ ምስክሉ እየሰጠ ነው እየሰጠንም እየሰራን ነው። ቅናሽ እያደረግን እንደውም ሰላሳ ብር ኪሎ ላወርድን እየሸጠን ነው እየሸጠንም ራሱ እንኳን ብዙ አንድ ሶስት ነው አራት ወሮ ነው ማለት ሳምንት አራት ሳምንት አምስት ሳምንት ሆኗል። ይሁ አንድ ሸራ ወስጃ አላለቀም ግን እንደዛም እያረግን ቦታውን ነው እንጂ ሰው ማምጣት የሚከለክል ነገር የለም። የክልሉ ተወካዮች ምክር ቤት የፕላን መሠረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ታመነ ገብሬ በተለያዩ ዞኖችና ወረዳዎች ቋሚ ኮሚቴው ምልከታ የሚያደርገው የመንግስት ተቋማት ለህዝብ ተጠቃሚነት እየሰሩ ይሁን አይሁን ለመገምገም እንደሆነ ነግረውናል። የተከናወኑ ተግባራት ህዝብን ተጠቃሚነት ያረጋገጡ ናቸው ወይ የህዝብ ፍላጎትና እኛ የምንሰራቸው ስራዎች ምን ያህል መቻረጉ ናቸው? የወጡ ህጎቹን የተከተለ ነው ወይ? ህግን ህግ ስርአቱን ተከትሎ ነው ወይ ስራዎች እየተሰሩ ያሉት? ምን የህግ ክፍተቶችስ አሉ? እንደ ምክር ቤት ምክር ቤት ህግ አውጪ እስከመሆኑ መጠን የህግ ክፍተትም ካለ ያንን ህግ ክፍተት ለማሻሻል በሚመች መልኩ ነው። ስር ነቀል የሆነ ነገሮችን እያየናለ ነው። ምን ተፈጸመ? የተፈጸመው ስራ ውጤታማ ነው ወይ? ይሄ ደግሞ ውጤታማ እንዲሆን ያደረጉ ያደናቀፉ ነገሮች ምን አሉ የሚለውን ታሳቢ አርገን የተወሰኑ መስሪያ ቤቶች ላይ ነው በዋናነት ትኩረት አደረግ ነው። የኑሮ ውድነትን ለማረጋጋት ከሰንበት እስከ ሰንበት በሚል በማዕከላዊ ኢትዮጵያ ክልል የተከናወነ ያለው ተግባር ስኬታማ ነው ያሉት አቶ ታመነ በጠንባሮ ልዩ ወረዳ የገበያ ምርት አቅራቢዎች እየገጠማቸው ያለው የቦታ ችግር ሊፈታ ይገባል ብለዋል። እኛ ሌሎች አካባቢው ላይ አይተናል። በጣም ውጤታማ ናቸው። ህብረተሰብን ተጠቃሚ ያደረጉ ናቸው። ከዚህ በፊት የነበረው የግብአት ችግርም እየቀነሰ መጥቷል። ግብአት እየቀረበ ነው። ግን ጠንባሮ ላይ በተለየ ሁኔታ ያየነው ብዙ የሚያሰራ ስራ እንዳለ አይተናል። ሼዶች ተሰርተዋል። ሼዶች ግን ከገበያ አንጻር ራቅ ያሉ ናቸው። ስለዚህ ሸማችም የተወሰነ የአስር ብር፣ የሀያ ብር አነስተኛ ዋጋ ቢኖርም ወደዚህ ለመምጣት ፍላጎት የለውም የሚለውን ያነሳሉ። ሌላ ደግሞ ከምርት አቅርቦት አንጻር ምርትን ካለበት በትክክል ፈልጎ አምጥተው ለህዝቡ ተጠቃሚ ከማድረግ አንጻር ያለው ነገር ብዙ የሚያሰራ ነገር እንዳለ አይተናል። የጠንባሮ ልዩ ወረዳ ንግድና ገበያ ልማት ጽሕፈት ቤት ኃላፊ ተወካይ የሆኑት አቶ ዘመዱ በልሁ ከሰንበት እስከ ሰንበት ገበያ ላይ ስራዎች እየተሰሩ ቢሆንም ችግሮች መኖራቸውንና ችግሮቹን ለመፍታትም እንደሚሰሩ ገልጸዋል። ከዚህ በፊት የነበረው የሰንበት ገበያ ሁኔታ ከሞላ ጎደል ስራው የተሰራ ቢሆንም እጥረቶች አሉ። አለ አሁን አሁን ያያችሁት ሰንበት ገበያና እዛ ጋር በኮሪደር ልማት የተነሳው አዲስ እየተገነባ ያለው እዛ በመናሪያ አካባቢ ላይ ያለው እንትን አለ። እሱ ከተጠናከረ በኋላ በቀጣይ አመት እንደ ክልልም ልዩ ትኩረት ተሰጥቷል። ክልሉም ቢሆን በዚህ ላይ ልዩ ትኩረት አድርጎ ድጋፍ እያደረገ ነው።